አሰላም አለይኩም ራህመቱላሂ ወበረካቱህ። ውድ እና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ ያለሁላቸው ደህና ነኝ፣ አልሐምዱሊላህ። እንዴት ናቸው? ሰላም ናቸው? አሁን ሰላም ነው ከእነ ጋር አልሐምዱሊላህ። ሁሉም ሰላም ነው ይቀጥላል። ድምጼ ትንሽ እና እምላቸው ማለት ነው ሴ ልጅ እንዴት በዚህ መልኩ ይረክሳል? ሴ ልጅ እንደዚህ ይረክሳል? ና በጣም ከባድ ነው ያለንበት ሁኔታ፣ በጣም ከባድ ነው። ሴ ልጅ እንዴት እንደዚህ በአንድ ነው። ትልቅ ነውር ነው። በጣም ትልቅ ነውር ነው። ወይ ወንደ

መልክ ወይስ ሥራውን ሞክረሽው ነው ወይስ ሥራውን ሞክረሽው ነው? ወደሽዋለሁ ሥራውን ወይስ መግኘት ነው? ቆይ ከወንድ እራስ ላይ ያገኘናቸው ቆይ ምንድን ነው ሴቶች ማለት ነው የምር በጣም ከባድ ነው አንድ ባለትዳር ወንድ እኮ ባለትዳር ማለት እኮ በጣም ክብር አለው አሁን ደግሞ ልጅ አለው የልጅ አባት ነው ማለት ነው የሚመቻቸው በጣም ይሸማማል የምር ትንሽ እፍራት የላቸውም፣ የሚባል ነገር የላቸውም። ባለትዳር ወንድ ላይ ስትሉ ማለት ነው ትንሽ አታፍሩ ነው። ለያ ሰው ስራ ለመናገር ማለት ነው፣ ባለትዳር ወንድ ላይ ፈገር ማለት ነው። እንጃ በጣም ከባድ ነው። እውነት ለመናገር በጣም ይከብዳል እና ማለት ነው አብሬሽ ጥሩ መልስን የመለሰችልሽ ማለት ነው። ምክንያቱም ይሄን አስተሳሰብ ይዘሽ ከአብሬሽ ጋር መስራት እሺ፣ ለራሱ በጣም ከባድ ነው ማለት ነው። ለግባህና ሚስት ልሆንና ምን ልበልህ እንዴ? አረ ነው ብሎሽ የሚልሽም እንዴ ትንሽ ቆይ። ሙስሊም ቢሆን ሁለተኛ ሚስት ያገባል ይባላል። አንቺ እኮ ሃይማኖታችሁ ሌላ ነገር ጭራሽ። እውነቱን ነግሮሻል። ፈጽሞ እኔና አንቺ የተለያየን አለያ ውስጥ ያለን ሰውነን ብሎሻል። እና ማለት ነው ዞሮ ዞሮ ጎንሽ ያሉት ጉዳይ እነሱን ሊኖራቸው ይችላል፣ ግን ሞልቷል ወንድ ማለት ነው እና ከባለ ትደር ወንድ ላይ ወረድ በሉ ሴቶች ማለት ነው። እሷ ብቻም ሳትሆን በጣም ብዙ ሴቶች አሉ፣ አሁን ጊዜ ማለት ነው። አይናወጣች፣ በጣም አይናወጣ ናቸው፣ ግን ፈጣሪያቸውን አፈሩም፣ ግን ተምር አሁን አንቺ እዚህ ጋር ለቪዲዮ ብለሽ ወይ ምናምን ብለሽ ሊሆን ይችላል። ግን እንደዚህ መዋረድ የለብሽም ማለት ነው። ራስሽን ማስከበር ራስሽን ማስከበር ሰውን ማስከበር ሰውንም ማለት ነው። እና ውድ ቤተሰቦች በጣም የሚያስጠላ ባህሪ ጊዜ ላይ ያለ ነው እና

ሴቶች ሴቶች አንቺ ወንድ ነሽ እንዴ እንዳትሉት። ሴቶች ስል አንቺ ወንድ ነሽ እንዴ እንዳትሉት። ዓይናው ሴት ነው፣ ግን እንዳሁን ድረስ ሴቶች አይደለም ማለትሽን ከምንድን ነው የምታየው እንዳትሉ። ምክንያቱም የሰውን ባል አላያይም፣ የሰውን ባል ቀና ብዬ አላይም። የሰውን ትዳር የማፈርስ ሰው አይደለም። ግዝም ብዙዎቻችሁ ግን ያላችሁት አሁን እያያችሁ ያላችሁ አይን አጥቶት የሚመጡ ወደ ሶሻል ሚዲያ ያው ፎሎወር ስብሰባ መሰለኝ፣ ፎሎወር ስብሰባ ሰብሰባ ብላችሁ ለፎሎወር ብላችሁ የሰው ትዳር አታበላሹ። ሰምታችኋል። ትዳር ማለት እኮ በጣም ክቡር ነው። በስንት መከራ የሚል በስንት መከራ የሚ እንትን ያለ ትዳር ነው። ስለዚህ የም ትዳር አታፍሱ፣ አርፋችሁ የራሳችሁ ኑሮ ኑሮ ማለት ነው። እና ውድ ቤተሰቦች አደስችልኝ ህልትች መንቀባ መንቀልቀሉ ማለት ነው እና አብራችሁ ስለቆያችሁ ካልብ ብራ ማስፈልግ ነው። በቀጣይ ባለ አዲስ ልጆች እመጣላችኋለሁ እንደተለመደ በማድረግ የተለመደውን ቁበሉ። አብርሽም በመጨረሻ ፌን አስነቀላቸው።